የቸልሲ ደጋፊዎች ስምንት ሰዓት ከሰላሳ ጀምሮ ቅዳሜ ዕለት ቡድናቸው ሲጫወት ይመለከታሉ። አንጅ ፖስት ኩግሉ የተሰናበቱትን ኑኖስ ስፐሬቶ ሳንቶን ተክተው ወደ ኖቲንጋም ፎረስት ካመሩ በኋላ የሲቲ ግራውንድ ጅማሬ እንዳሰቡት አልሆነላቸውም። ሰባት ጨዋታዎችን አድርገው በሰባቱም ጨዋታዎች ማሸነፍ አልቻሉም። አምስቱን ጨዋታዎች ከኚህ አውስትራሊያዊ ጋር ኖቲንጋም ፎረስት ተሸንፏል። ሁለቱም ባቸው ውጤት አጠናቋል። ይሄ ያልታሰበ ጅምር ነው። ምንም አይነት ነጥብ አላገኙም ምንም አይነት አሸናፊነትን አላገኙም። አምና ከቶተናም ጋር የዩሮፓ ሊግ አሸናፊ ናቸው። በእርግጥ በሊግ በጣም ደካማ እንደነበረ ይታወቃል። ቶተናም አንድ ደረጃ ከወራጅ ቀጠና አንድ ደረጃ ከፍ ብሎ ነው ያጠናቀቀው። ግን ደግሞ ብዙ ችግሮች ነበሩበት ከጉዳት ጋር በተያያዘ በተለይ ተከላካይ መስመሩ ግብ ጠባቂውን ጨምሮ ለረዥም ወራት አልነበሩም እና እነዚህ ተጫዋቾች ሲመለሱ አሪፍ ሲሆን ቡድናቸው ተመልክተናል። ከዚህ አንፃር ወደ ኖቲንግሃም ፎረስት ሲያመሩ እንደሁን ይሆናል ተብሎ አልጠበቀም። ቀድሞ ከነበረው ቢያንስ የተወሰኑ ጨዋታዎችን አሸንፎ እንደሚጀምሩ ሲጠበቅ ነበረ። ግን በመቶ ዓመት የክለቡ ታሪክ ደካማውን አጀማመር ነው አዲስ አንድ አሰልጣኝ በኖቲንጋም ፎረስት ያደረገው። ገና ካሁኑ ስለ ስንብትም እየተወራ ይገኛል። ሻውንዳይሽን የመሳሰሉ አሰልጣኞች ከኖቲንጋም ፎረስት ጋር ስማቸው የተያያዘ ነው። ቼልሲ ሊቨርፑልን አሸንፎ ካቆምበት ለመቀጠል የሚደረግ ጨዋታ ነው። በጣም አሪፍ ጨዋታ ነበረ፣ እንደምታስታውሰው ከ15 ቀናት በፊት የተደረገው የቼልሲና የሊቨርፑል ጨዋታ በደንብ በልጦ የተጫ የሚጫወተበት ነው። በእርግጥ አሰልጣኝ ዞ ማሬስካ ከትልልቅ ቡድኖች ጋር የሚያደርጓቸው ጨዋታዎች ላይ አቅማቸውን በደንብ ነው የሚያሳዩት። የክለቦች ዓለም ዋንጫ ላይ ፓሪሰን ጀርማን ቼልሲ ያሸነፈበት መንገድ በጣም ሲያስወድሳቸው ነበረ። አሁን ሊቨርፑልን አሸንፏል። ሌሎች ትልልቅ ክለቦች ጋር በጣም ጠንካራ የሆነ ቡድን አሳይተዋል። ኮል ፓልመር ለሳምንታት ከሜዳ ስለሚርቅ በዚህ ጨዋታ ላይም አይኖርም። አስፈላጊ ተጫዋች ነው ለቸልሲ። የቀድሞ የቸልሲ ተጫዋች እና የአካዳሚው ውጤት ካሉም ሀድሰን ኦድዊ የቀድሞ ክለቡ ቸልሲን የሚገጥምበትም ጨዋታ ነው። 11 ሰዓት ጀምሮ በርካታ ጨዋታዎች ይደረጋሉ። ማንቸስተር ሲቲ ከኤቨርተን ጋር ይጫወታል። በሲቲ በኩል ማርሙሽ ወደ ልምምድ ተመልሷል። በዚህ ጨዋታ ላይ ይሰለፍ አይሰለፍ እርግጠኛ የሆኑ መረጃዎች የሉም፣ ግን ወደ ልምምድ ተመልሷል። ሲቲ በጣም ግሩም አቋም ላይ ይገኛል። አምና ምናልባት የመጀመሪያ አስር ሳምንታት ላይ በጣም አሪፍ ነበረ። ልክ እንደ ካቻ አምና ሁሉ ዋንጫውን የማሸነፍ ግምት ተሰጥቶት ነው የጀመረው። ግን ከዛ በኋላ የማንቸስተር ሲቲ እና የፔፕ ጋርዲዮላ የውድድር ዓመት ምን መልክ እንደነበረው እናስታውሳለን። በጣም ደካማ የውድድር ዓመት ነው ያሳለፈው፣ ከሲቲ ከክለቡ ደረጃ አንጻር ማለት ነው። ይህ የውድድር ዓመትም ሲጀምር በተወሰነ መልኩ ሊቸገር እንደሚችል ተመልክተናል። ግን አሁን በተከታታይ ሰባት ጨዋታዎች ያለመሸነፍ ጉዞ አድርገዋል እና ሲቲ ተመልሷል ብለን ጥያቄ እንድናነሳ የሚያደርግ ነው። አምስት ጨዋታዎችን አሸንፎ ሁለቱም ባቸው ውጤት አጠናቋል። እየተመለሰ መሆኑን ምልክት ሰጥቷል። አዳዲስ ተጫዋቾች አሉ። እነዚህ ደግሞ ሲዋሃዱ፣ አሰልጣኙም ፔፕ ነው። የማይመለስበት ምክንያት ያለ አይመስለኝም። አንዳንዶች ጥያቄ እያነሱ ነው። ምናልባት ፔፕ ጋርዲዮላ የእግር ኳስ የአሰልጣኝነት ዘመኑ እያበቃ ይሆን? የማይሸነፍ የሚመስል ቡድን ሲገነቡ የነበሩት ሆዜ ሞሪኞ በተለያዩ ቡድኖች የሚሰናበቱ አሰልጣኝ ሆነዋል። አሁን ልክ እንደዚህ ሁሉ የትልልቅ አሰልጣኞች የሚወርዱበት ጊዜ አለና የፔፕም ያ ጊዜ መጣው የሚል ጥያቄ ቢነሳ እኔ እንደዛ አይመስለኝም፣ እንደዛ አይመስለኝም። አዲስ ቡድን የሚሰራ ይመስለኛል። በጫወት ረገድም አሁን ቀድሞ ከምናውቀው ፔፕ ጋርዲዮላ ቡድን ለሐላንድ የሚመች አይነት ቡድን ሆኗል። ቀጥተኛ ቡድን ሆኗል እና እርሊንግ ብራውት ሆላንድም በእግር ኳስ ሕይወቱ ምርጥ ከሚባሉ ጅማሬዎች መካከል የሊግ ጅማሬዎች መካከል አንደኛውን አድርጓል። በእያንዳንዱ ጨዋታ ጎል እያስቆጠረ ነው የሚገኘው። ባለፉት ሁለት የኢቲሃድ ጨዋታዎች ሶስትና ከዚያ በላይ ጎል ያስቆጥሯል ማንቸስተር ሲቲ ይህንን ጨዋታ የሚያደርገው በኢቲሃድ ነው። ለማንቸስተር ሲቲ የማሸነፍ ግምት ልንሰጥ የምንችልበት ጨዋታ ነው፣ ግን ደግሞ ኤቨርተን ይህንን የውድድር ዓመት የጀመረበት መንገድ በጣም አሪፍ ነው። አዲሱ ስቴዲየምም ቀንቷቸዋል። እስካሁን ድረስ በአዲሱ ስቴዲየም አልተሸነፉም። በእርግጥ ይሄ የሚደረገው ከሜዳ ውጪ ነው። ጨዋታው ፓላስን ሁለት ለአንድ አሸንፈው የፓላስን የ19 ጨዋታዎች ያለመሸነፍ ጉዞ ገጥተው የሚያደርጉትም ጨዋታ ይሆናልና እና 11 ሰዓት ማንቸስተር ሲቲ እና ኤቨርተን የሚያደርጉት ጨዋታ ሁለትምን ይጠብቀዋሉ። አሪፍ ጨዋታ እንደሚሆን እገምታለው። ብራይተን ከኒውካስል ዩናይትድ፣ ፓላስ ከቦርማውዝ፣ በርንላይ ከሌድስ ዩናይትድ እና ሰንደርላንድ ከወልቨስ ሌሎች ጨዋታዎች ናቸው። አንድ ሰዓት ከ30 ምሽት በክራቨን ኮቴጅ ፉልሃም አርሰናልን የሚያስተናግድበት ጨዋታ ይጠብቃል። አርሰናል የብሔራዊ ቡድን ጨዋታዎች ከመምጣታቸው አስቀድሞ ሊጉን እየመራ ነው ያቆመው ምናልባት ከሁለት ሳምንታት ከሶስት ሳምንታት በፊት በሊቨርፑል እና በአርሰናል መካከል ያለው የነጥብ ልዩነት ወደ ስድስት ሊሰፋ የሚችልበት እድል ነበረ። እንደዛ ሲታሰብ ነበረ ቢያንስ ምክንያቱም ሊቨርፑል ያደረጋቸውን ጨዋታዎች በተከታታይ ነጥብ ጥሎ ነው። አሁን አርሰናል ደግሞ ጠንካራ ጨዋታዎችን አሸንፎ ወደ መሪነት የመጣው በተለይ የመጨረሻው ሰባተኛ ሳምንት ሊቨርፑል በቸልሲ ተሸንፎ አርሰናል ደግሞ ያሸነፈው ኒውካስል ዩናይትድን ዌስታም ዩናይትድን ነው። ከዛ አስቀድሞም በኒውካስል ዩናይትድ ነጥብ እንደሚጥል ሲገመት ነበረ፣ በሴንት ጄምስ ፓርክ የሚያደርጋቸው ጨዋታዎች ላይ ሲቸገር ስለነበረ ማለት ነው። እና እነዚህን ተከታታይ ጨዋታዎች አርሰናል አሸንፏል። አምና በክራቨን ኮቴጅ አሁን አንደኛ ሆኖ ነው የተጫወታ ያለው ማለት ነው። በክራቨን ኮቴጅ ያደረገውት ጨዋታ አንድ አቻ ነው የተጠናቀቀው። ከሁለቱ ጨዋታዎች አርሰናል አራት ነጥብ ወስዷል። በሜዳው ያደረገውን ጨዋታ አሸንፎ በክራቨን ኮቴጅ ላይ ነጥብ ተጋርቷል። የለንደን ደርቢ ነው በጣም በርካታ ጨዋታዎችን ነው በለንደን አርሰናል የሚያደርገው አሁንም በተከታታይ በለንደን እያደረጋቸው ያሉ ጨዋታዎች አንድ አካል ሆኖ ነው የቅዳሜው የምሽት አንድ ሰዓት ከሰላሳው ጨዋታ የሚደረገው አርሰናል በሁሉም ውድድሮች አራት ጨዋታዎችን በተከታታይ አሸንፏል አሁን ከሊቨርፑል ጨዋታ በኋላ አልተሸነፈም በእርግጥ በዚህ ውድድር ዓመት አንድ ጨዋታ ነው የተሸነፈው እሱም ከሊቨርፑል ጋር የተደረገ በግሩም ቅጣት ምት ነው የተሸነፈው ከቆም በኦፕን ፕላይ ወይም በጨዋታ የተቆጠረበት ጎል አንድ ብቻ ነው። እርሊንግ ብራውት ሆላንድ፣ ማንቸስተር ሲቲ እና አርሰናል አንድ አቻ ባጠናቀቁበት ጨዋታ ነው እንጂ አርሰናል ከቆሙ ኳሶች ነው ጎል የተቆጠረበት። ሶስት ጎሎች ናቸው የተቆጠሩት፣ እንዴት አይነት አስደናቂ መከላከል እንዳለው የሚያሳይ ነው። ፉላም ከሁለት ተከታታይ ጨዋታዎች ሽንፈት መልስ ይጫወታል። በስምንት ነጥቦች 14ኛ ደረጃ ላይ ነው የሚገኘው። በቪላ እና በቦርማውዝ ሶስት ለአንድ ሶስት ለአንድ ተሸንፏል። ከ2020 በኋላ አዲስ ታሪክ ሊመዘገብበት ይችላል። በጣም መጥፎ የሚባል ታሪክ ለክለቡ። አሁንም ሶስት ጎል የሚቆጠርበት ከሆነ ከ2020 በኋላ በሶስት ተከታታይ ጨዋታዎች ሶስት ሶስት ጎሎች ይቆጠሩበታል ማለት ነው። 2020 ላይ ፉልሃም ሶስት ጎሎች ሲቆጠሩበት አርሰናል ሶስት ለባዶ በሆነ ውጤት አሸንፎታል ፉልሃምን። ይሄ ታሪክ የሚደገም ከሆነ አርሰናል አሁንም በዛ ታሪክ ውስጥ ይኖራል ማለት ነው። ግን ደግሞ ፉልሃም በሜዳው ያለፉትን አራት ጨዋታዎች አሸንፏል። ለአርሰናል ደጋፊዎች ምናልባት መጥፎ የሚሆነው መጥፎ ስሜት ሊፈጥር የሚችለው ይሄ ነው። ያለፉት ዓመታት ክራቫን ኮቴጅ ላይ ተቸግሯል። አሁንም ደግሞ በክራቫን ኮቴጅ እያሸነፈ የመጣ ቡድን ነው። ምንም እንኳን ከሜዳ ውጭ ሁለት ጨዋታዎችን ተሸንፎ ቢመጣም ፒሮ ሂንካፔ ከጉዳት ተመልሷል። በአትሌቲክ ቢልባው ጨዋታ ላይ ሳንማሚስ ላይ የተደረገው ጨዋታ፣ አርሰናል ሁለት ለባዶ ያሸነፈው ጨዋታ ላይ የመጨረሻ ደቂቃዎችን ተሰልፎ መጫወቱ ይታወቃል። ተጎድቶ ነበረ። አሁን ተመልሷል። የአርሰናልን የስብስብ ጥልቀቱን ጥራቱን በደንብ የሚያሳይ ተጫዋች ነው። በመጨረሻ ቀን አርሰናል የፈረመ ነው። ሚኬል አርቴታ ይህ ተጫዋች በባየር ሌቨርኩሰን እያለ የብሽሽት ጉዳት ነበረበትና የቀዶ ሕክምና አድርጎ እንደተመለሰ ተናግሯል። የዛ አካል እንደሆነ መገመት ይቻላል። እና አሁን ግን ከጉዳት ተመልሷል። የአርሰናልን የስብስቡን ጥራት ከፍ ማድረግ የሚችል ተጫዋች ነው። አሁን አምናካቸው አምና እንደነበረው ተጫዋቾች ቢጎዱ ማንን እናሰልፋለን የሚል ጥያቄ አርሰናሎች አይኖራቸውም። ፉላህም የኬኒ ቴቴና ሮድሪጎ ሙኒዝን ግልጋሎት በጉዳት ምክንያት አያገኝም። በአርሰናል በኩል ኦዴጋርድ የለም እንደተለመደው ያው ቀጣይ ጨዋታዎችም ስለሚያመልጡት ግን ጉዳቱ በታሰበው መጀመሪያ በታሰበው ጠንካራ ይሆናል ተብሎ በተገመተው ልክ አይደለም እና ምናልባት ከሁለት ከሶስት ጨዋታዎች በኋላ ተመልሶ ይመጣል ማለት ነው። የማድወኬ ወደ ልምምድ ይመለሳል ግን ደግሞ ለዚህ ጨዋታ አይደርስም። ሁለት አስር ሰዓት ጀምሮ ቶተናም ካስቶንቪላ ይጫወታል። ቶተናምም በአዲሱ አሰልጣኝ ቶማስ ፍራንክ ስር ጥሩ ጅምር ነው ያደረገው። አስቶን ቪላም ወደ ማሸነፍ መጥቷል። በተከታታይ አራት ጨዋታዎችን ሳያሸንፍ ነበር የጀመረው የአሰልጣኝ ኡና ኤምሬ ቡድን እንዴት አይነት መውረድ ነው በሚል አስገርመውን ነበረ። ግን ደግሞ ወደ ጥንካሬው ተመልሶ ነው በሰሜን ለንደን ጨዋታውን የሚያደርገው። የሳምንቱ ትልቁ ጨዋታ 12 ሰዓት ከ30 ጀምሮ በሊቨርፑልና ማንቸስተር ዩናይትድ መካከል ይደረጋል። ሁለቱም ቡድኖች የተለያየ ሰባተኛ ሳምንት ውጤት ይዘው ነው ይህንን ጨዋታ የሚያደርጉት። ሊቨርፑል በቸልሲ ተሸንፏል። ግን ደግሞ እነዚህ ሁለት ቡድኖች በምንም አይነት አቋም ላይ የሆኑ ሲገናኙ የእንግሊዝ ትልቁ ደርቢ ተደርጎ የሚወሰድ ከሆነ ከእግር ኳስም በላይ የሆነ ስሜት ያለው ጨዋታ ስለሆነም ሁልጊዜ ትልቅ ፍልሚያ ነው የሚያደርጉት። ሊቨርፑል ወርዶ በነበረበት፣ ማንችስተር ዩናይትድ ኃያል በነበረበት ዘመናት ሁለቱ ሲገናኙ የሚገርም ፉክክር ነው የምንመለከተው። ማንቸስተር ዩናይትድ አሁን የቀድሞ ሞገሱ ላይ አይደለም የሚገኘው። ሊቨርፑል ደግሞ የአምና ሻምፒዮን ነው። እንደዚህም ቢሆን በጣም አስደናቂ ጨዋታ ልናይ እንችላለን። ጎሎችም የሚቆጠሩበት አይነት ጨዋታ ነው። በቅርቡም ሊቨርፑል ሰባት ጎሎችን አስቆጥሮ ማሸነፉንም እናስታውሳለን። ማንቸስተር ዩናይትድ አሁን ባለው ተነሳሽነት የግድ የሚያስፈልገው አይነት ጨዋታ ነው ብዬ ነው የማስበው። በተከታታይ ጨዋታዎችን በእንግሊዝ ፕሪሚየር ሊግ አላሸነፉም። አዲሱ አሰልጣኝ ብዙ ጨዋታዎችን መርተዋል። በቂ ጨዋታዎችን በእኔ እምነት በቂ ተጫዋቾችን ፈርመዋል። ያው እሳቸው በሚፈልጉበት በተለይ ዊንግ ባክ ላይ የሚፈልጓቸውን አይነት ተጫዋቾች ባያስፈርሙም፣ ግን የሆነ ነገር ለማሳየት ግን የሚሆን ስብስብ ነው የማይሰር ዩናይትድ ስብስብ እና ማየት አለብን በትልቅ ጨዋታዎች ላይ በተለይ ደግሞ የሚመጣ ውጤት በጣም አሪፍ ስሜትን የሚፈጥር ነው። የቡድኑንም ስነ ልቦና ከፍ የሚያደርግ ነው። አንዳንዱ የማንቸስተር ዩናይትድ ችግር ብዙ ችግሮች ቢኖሩበትም ግን ከስነ ልቦና ጋር የተያያዘም ከጫና ጋር የተያያዘም ስለሚመስል ያንን ጫና ሰብረው ለመውጣት እንደዚህ አይነት ጨዋታዎችን ማሸነፍ ትልቅ ስሜት ይሰጣል። እንደምታስታውሰው ማንቸስተር ሲቲን በኤፍ ኤ ካፕ አሸንፎ ዩናይትድ ዋንጫ ሲወስድ በቡድን ውስጥ የተፈጠረው ስሜት በጣም ከፍተኛ ነበረ። ልክ ያንን አይነት ስሜት ማንችስተር ዩናይትድ ይፈልጋልና ና ይህንን ጨዋታ ማሸነፍ ግድ ሊሆን ይችላል። ከተሸነፈ መልሶ ጫና ውስጥ ይገባል። አሁን ያለውን ተነሳሽነት የሚመልስ ሊሆን ይችላል። ለሊቨርፑል ደግሞ ሶስት ተከታታይ ጨዋታዎች ያለመሸነፍ ጉዞ ያደረገ ቡድን ስለሆነ የተሸነፈ ቡድን ስለሆነ ማሸነፍ መመለስ ይኖርበታል አይደለም። ይህንን ጨዋታ ተሸንፎ፣ በተለይ ደግሞ አርሰናል ክራቨን ኮቴጅ ላይ ቅዳሜ ነው የሚጫወተው ይህንን ጨዋታ አርሰናል የሚያሸንፍ ከሆነ ሊቨርፑል ጫና ውስጥ ሆኖ ነው የሚጫወተው። የነጥብ ልዩነቱ እየሰፋ ይሄዳል። ገና ስምንተኛ ሳምንት ላይ መሆኑን መዘንጋት የለብንም። በዛ ላይ ደግሞ ከሊቨርፑል ይልቅ ቀጣይ ጨዋታዎች የአርሰናል ጨዋታዎች ቀላሎች ናቸው። እስከ ቶትናም ጨዋታ ድረስ በተወሰነ መልኩ አርሰናል ቀላል እንችላለን። የቶትናም ጨዋታ ከባድ ይሆናል በእርግጠኝነት። ግን ደግሞ አርሰናል ካለፉት ሰባት ጨዋታዎች አራቱ ከባድ ጨዋታዎች የነበሩ መሆናቸውን መዘንጋት የለብንም። ሊቨርፑልም ከባድ ጨዋታዎችን አድርጓል በእርግጥ። ስለዚህ ሳምንቱ ትልቁ ጨዋታ 12 ሰዓት ከ30 ጀምሮ በመርሲሳይድ ይደረጋል።